ሁለት ትምህርታችን ነው የሚሆነው፣ በአላህ ፍቃድ። በዚህ በደረጃ ሁለት ትምህርታችን ላይ ቃዕይደትን ኑራንያ ማለትም በደረጃ እንዳየናቸውን በተግባር ቁርአን ላይ እያየን ነበረ። በባለፈው ክፍል አንድ ትምህርታችን ላይ ሱረቱል ዘልዘላህ እና ሱረቱል ዓዲያትን ለማየት ሞክረን ነበረ። ዛሬ ደግሞ የአላህ ፍቃድ ከሆነ ሱረቱል በይነህ እና ሱረቱል ቀድርን የምናይሆናል። ኸይር እንሻላህ፣ ወደ ሱረቱል በይነህ ቅራት እንሄዳለን።

ኸይር እንሻ ላ የመጀመሪያው ቁርአን አያ አቀራር ይህን ይመስላል። እዚህ ላይ በምንቀራበት ጊዜ ለም የኩኒ ለነ ከፈሮ ስንል ለምየኩ ተብሎ ካፍ ጋ መድ መሳብ አይኖርበትም። ብዙ ጊዜ እዚጋ ነው ስህተት የሚፈጠረው። ለም የኩን ለነ ካልነው ካፍ ጋ መድ እንዳለ ነው የሚያስታውቀው። ይህም ማለት ከካፍ ቦመህ በኋላ ዋውስኩን መቷል ሚለውን ያስይዛል። ይህ ደግሞ ስህተት ነው ማለት ነው። ምክንያቱም ከካፍ ቦመ በኋላ ኑን ከስራ ስለመጣ ለምያኮኒ ብለን ቶሎ ክካፍና ቦማን ከኑን ከሥራ ማገናኘት ይጠበቅብናል። ስለሆነ ለም የኩኒ አልዚነ ነው መሆን ያለበት። ዛል መረሳት የለባትም። እለዚ ነሚለ እለዚ ተብሎ በዚህም ወይም ደግሞ እዛ በምነው ሊቀራ አይገባም። ባለፈውም ተነጋግረናል። ስለሆነ ለምያኮኒ የኩኒ ከፈሩ ነከፋሩ ሚን አህሊልኪታቢ ብለን ልንቀራ ይገባል። ሃ እዚጋ አለች ብለን ሃዋን በትክክል ልናወጣት ይገባል ማለት ነው። ወልሙሽሪኪነ ሙንፈኪነ በምንበት ጊዜ ሺን አለች። ወልሙሽ እሽ ብለን እሷን እንዳትነጥር ረጋ አድርገን መቅራት ያስፈልጋል ማለት ነው። ሙንፈኪነ ሓታ በምንልበት ጊዜ ሓዋን በደንብ ግልጽ መደረግ አለበት። ሃታ መሆን የለበትም። ሓ ብለናል። እቺ በደንብ መውጣት ይኖረባታል። ሓታ ተ ትየሁሙ ልበይነህ ሀምዛ ስኩን መታለች እና ስለ ኒ ያለው ተቲያሁሙ ልበይነህ ምትለዋ በደምብ ታስታውቅልን። ሃምዛ ስኩኗ አልበይነህ የሚለው ጋር ታቦም አለች። አልበይነቱ ነው ካያችሁት፣ ግን እችኛዋ ተ መርቦባ ምትባለዋነች። እና ስለሆነ ስንቀራት ማለትም ከቀጣዩ ጋር ስናያይዝ ይህም ማለት አልበይነቱ ረሱሉን ስንል በታቦ መትቀራለች። ነገር ግን እሷ ጋር የምናቁም ከሆነ አልበይነህ ብለን ነው የምናቁመው። አልበይናት መሆን የለበትም። አልበይና በዚያ ያቀራ ወይ ደግሞ አልበይና መሆን የለበትም። ማለትም ኑን ጋ መድ ጨምረን መቅራት የለበትም። አልበይነህ ሊሆን ይገባል ማለት ስለሆነ ይህን አይ በምንቀራበት ጊዜ

ሓዊ በኋላ በሃላ ፋኖ ቀጥ ቀጥ ብሎ የመጣው ስለሆነ ስሑፈን ነው እንጂ ስሑፈን ወይ ዶ ስሑፈን ብሎ ሷድምጋ ወይም ደግሞ ሓጋ መድ ጨምሮ መቅላት አይቻልም። ስለሆነ ስሑፈን ብለን ፈጠና አድርገን መቅላት ይኖርብናል። ሙጶ ሃሯ የሚለው ሚለውጋ ጳኖች ሙጶ ወደ ሰባተኛ ስሎ ንፈር እናደርጋታለን። ቅድም እንደነገርኳችሁ ሙጶ ሃረትን የነበረው ሙጶ ሃሮ ተደርጎ ይቀራል ማለት ነው።

ተፈር ነገር መሆን ያለበት ራም እንደ መዘርዘር ባህሪ ነገር መምጣት የለባትም። ብዙ እራዎች አንድ ላይ ያሉ መምሰል የለበትም። ወመተፈረቀ ለዚነ ቡት ትንሽ ከፍ አድርገን ከምላሳችን ከፍ አድርገን ወደ ላይ ወደ ላይ አንቃችን አድርገን እሷን በደንብ ካወጣናት ቦታውን ከያዝ ነው ብዙም የመንቀጥቀጥ ባህሪ አይኖራትም። ስለሆነ ወመተፈረቀ ለዚነ ቡት ራም ብዙ እንዳትቀጠቀጥብን ጥንቃቄ ማድረግ ይኖርብናል። ኡቱል ኪታብ የሚለው ጋር ሀምዛ ጎማ ጋር ዋውስኩናለች እና ኡ አድርገን እሷን መሳቡ ግድ ይለናል። ኡቱል ኪታብ አድርገን ሳብ አድርገን እንቀራለን። ኢላ ሚን ባዕድ ማ ጃእትሁም ልበይና የሚለው ጋር ጂም ጋ ካያቸዋት መል ፈራዊ መታለች ስለሆነ ስድስት ሓረካ መሳብ ይኖርብናል። ማ ጃእትሁም ልበይና በይና የሚለው ጋር ቅድም እንደነገርኳቸው ይሆናል። ብዙም ለየት የሚል ነገር አይኖረውም፣ እዚህ ጋር ማለት ነው። አምስተኛው አያስ እናመራ ወማ ኡሚሩ ኢላ ሊያዕቡዱላሃ ሙክሊስና ለሁ ዲን። እዚ ጋ ካያጅት ሚሩ የሚለው ጋ መዳለች። ሚሩ ሚለው ጋ ሲቀጥል ደግሞ ወማ የሚለው ጋ እንደዛ መዳለ። ኢላም ጋ ልክ እዚው መዳለ። እነዚህን ሳብ ማድረግ ይኖርብናል ማለት። ሊያዕቡዱላሃ አይንን ረጋ ማድረግ ያስፈልግናል። ሊያዕቡዱላሃ እዚ ጋ ጥንቃቄ ይፈልጋል። ሙክሊሲነ በምንልበት ጊዜ ለየት ያለች ኻ መታለች ሞ ሙክሊሲነ መሆን የለበትም። በካፍ ሊቀራ አይገባም ሙክሊሲነ ካልን በካፍ የተቀራው እዚጋ ግን ካዩት ሞ ነ ሙክሊሲነ ብለን በሲ ልንቀራ አይገባም። በትክክል አድርገን ኻ እና ሷድን አስገኝተን መቅላት ይኖርብናል። ሙክሊሲነ አድርገን ልንቀራ አይገባም ማለት ለሁዲን ብለን ዳልጋ ሸዷን ማምጣት ይኖርብናል ማለት ነው።

ሑነፋ ፋ ስንል ሓዋንን በደንብ መውጣት ይፈልጋል። ምናልባት ሓዊ ቦም መስቱን ትንሽ የሚያስቸግር ነገር ልወራት ይችላል፣ ግን ሓዋን ሙራጅ አድርገን እናመጣት ይገባል። ሑና ፋ አብልን ሳብ አድርገን እንቀራለን ማለት ነው። ወዩቂሙ የሚለው ጋ ቃፍጋ መድ ይኖርናል፣ ሁለት ሓረካ ሳብ ማረግ አለብን። ኣሰላት የሚለው ጋ ኣሳድነች ሰላተ መሆን የለበት ማለት፣ በሲን ሊቀራ ይገባል። ወዩቂሙ ኣሰላተ በሳድ አድርገን እንቀረዋለን ማለት ነው። ዋዩ ቱ ዘካተ ስንልም ሃምዛ ስኩ ነ ቅድም እንደነገርኳችሁ በዝች ያስታውቀን ይገባል እንጂ ዋዩ ቱ ዘካተ መባለበት ዋዩ ቱ ዘካተ ሃምዛ ስኩ ነ ልታስታውቅ ይገባል ማለት ነው። ወዛሊከ ዲኑ ልቀይመህ ዛኗ በደም ትውጣልን። ቀይመህ ስንል ደግሞ ሃስኩን መጨረሻ ላያለች እሷ በደም ታስታውቅ ማለት ነው። ወደ ስድስተኛው አያ ስናመራ ኢነ ለዚነ ከፈሩ ሚን አህሊ ልኪታቢ ወልሙሽሪኪን፣ እዚ ጋ ስንጠራ እንደ ቅድሙ እንዳየነው አለና ጋ ዛኗን በደምብ እንጠልቃት ይገባል። ከፈሩ ሚለው ጋ ዋስን ጋ መድ ስላለ ከፈሩ ሁለት ሐረካ ሳብ እናርገ ይገባል። ሚን አህሊ ልኪታቢ ስንል ደሞ ሃ እነችን ባህሪ በደምብ ማምጣት ይኖረብናል።

ፊ ናሪ ጀሃነም ስንል ፊ ናሪ መሆን የለበትም ፊ ፋጋ መድ ስላለ ፊ አድርገን ትንሽ ሳብ እናረጋለን። ኑን ጋር እንደዘለ ናሪ ይሆናል። ጀሃነም ስንል ሀ ነች ጀሃነም መሆን የለበትም በሃ መቀራት ይኖርባታል ማለት ኋሊዲንም ስንል ኻ ነች ካሊዲነ መሆን የለበትም ኻን ሙራጅ አድርገን ናመጣት ይገባል። ኋሊዲነ ፊሃ ይሆናል። ኡላኢከ በምንልበት ጊዜ ላምጋ የመዶል ፈርዒ አለች እና ኡላኢከ በደንብ ስድስት ሓረካ ሳብ እናረጋለን። ሁም ሻሩል በርያህ ስንል ደግሞ በርያህ ስንል መጨረሻን ሃዋ ልናመጣት ይገባል ማለት ነው። ሻሩል በርያ ሁለቱን እናጣብቃለን። ራው ቦማ ያለበትን ከላምስኩን ጋር አጣብቀን በደንብ እንቀረዋለን ማለት ነው። ስለሆነ እዚጋ ስንቀረው

ሁለት ሐረካ እናረጋለን። ወዓሚሉ ሷሊሓቲ የሚለው ጋር ዓይንን በደም ማውጣት ይኖርብላል። ዓይን አለች። ወዓሚሉ ሷሊሓቲ የሚለው ጋር ወዓሚሉ ሷሊሓቲ መሆን የለበትም። ሷል ጋር ሸዳአለች እና ለማን ከሷልዋ ጋር አጣብቀን እንቀራለን ዓሚኖ አሳሊሓት እንጂ ዓሚሉ ሳሊሓቲ ከሆነ ሸዱ ተጥሏል። ይሄ መሆን የለበትም። ዓሚኖ አሳሊሓት ጠበቅ እናረገዋለን። ሷድ ንያለች ደግሞ ሷድ በደንብ መውጣት ይኖሩባታል። ሁለት ሓረካላት ጠርገባል። አሳሊሓት ስንል ስለምትል እሷ በደንብ መውጣት እንሞክራለን። ላይከ ቅድም እንደነገርኳችሁ ነው። ከይሩልካ ያ ከይሩ እንዳይሆን ጥንቃቄ ይፈልጋል። በከር ግን እንቀራለን። በርያ ቅድም እንደነገርኳችሁ ነው።

ቢህም ጀናቱ አድንን ተጀሪ ሚን ተህቲሃል አንሃር ጀዛኡሁም በምንልበት ጊዜ መድ አለች ጀዛ ሚለው ጋ መል ፍርያ መታ ስለሆነ ስድስት ሐረካ ሳ እናደርጋለን። ን በደም ናወታለን። ዒንደ ረቢሂም ሚለው ጋ ይን በትክክል መውጣት ይፈልገናል። ረቢ የሚለው ጋር ያለች ጀናቱ ጋር ጀነቱ መሆን የለበት ማለትም መዷን መጣል የለብንም። ሰራ መዳለች ጀናቱ እሷን ሳብ በደንብ ማድረግ ይኖርብናል። አድን የሚለው ጋር አይንን ያለችው ተጀሪ የሚለው ጋር ሁለት ሐረካ መሳብ ይጠበቅብናል። መዱን አስን የመጣለች ተጀሪ ብለንስባለን። ሚንታህቲሃል እንሃው እዚጋ ዳሽ ዲሃል የሚለው ጋር ሻ መጀመሪያዋ ጋር መጣች፣ ሁለተኛ ደግሞ ሃ መጣ ስለሆነ እዚህ ጋር ሁለቱም በደንብ ለያይተን ቁልጭ አድርገን ግልጽ እንደሚሆን አድርገን ማስቀመጥ ይኖርብናል። ዳሽ ዲሃ፣ ዳሽ ዲሃ አድርገን ለየት እናደርጓለን። አል አንሃሩ የሚለው ጋር ማለት ነው። እሱም ጋር ሃን እንደደም እናወጣለን ማለት ነው። خالدين فيها أبدا رضي الله عنهم ورضوا عنه

ፈትሐቴን አድርገን እንደምንቀራው ኑኗን ወደንከታለ፣ ኢትም ነው ሻል ወደፊት ደረጃ ሶስት ላይ አላህ ካለ የምናይ ይሆናል ማለት ነው። እዚህ ስንቀራ ግን በዳሩ አድርገን እንደምንቀራ ልናውቅ ይገባል ማለት ነው። ረየላሁ ስንል ድ የመጣችው ረድየላሁ መሆን የለበት ማለትም በዳ ልትቀራ አይገባትም። ረያላሁ በድ እንቀራለን ማለት ነው። ረያላሁ አንሁም አይንነች እሷን በደ ማውጣት ይፈልጋል። ወረቦም ስንል ነች ዋው ጋር ደግሞ ዋው እስኩን መታለች ስለዚህ ወረቡ ሳቢ ይደረጋል። አንሁ ስንል አይን አለች፣ እንስኩን እነሱን በደምብ ተጠንቀል እናውጣቸው ይገባል። ዛሊከ ሊመን ኸሽየ ሮበ ኸሽየ ሊሆን ይገባል፣ ከሽየ ሊሆን አይገባል። ኻነች እና ኸሽየ በደምብ ተጠንቀል እናውጣታለን ማለት ስለሆነ

ኸይረን ረሱል ላ ሰን ሐዲስ አዳምጠን ተመልሰናል። ኢንሻላህ ከሐዲሱ ትልቁም ነገር የምናገኝበት ይሆናል ማለት ነው። አላህ አዳምጠው ከሚጠቀምበት ያደርገን ኸይረን። ኢንሻላህ አሁን ደሞ ወደ ቅርዓታችን እንመለሳለን። በመጀመሪያው ክፍል ቅርዓታችን ላይ በአላህ ፈቃድ ሱረቱ በይነህን ለማየት ሞክረን ነበር፣ ከእረፍት በፊት በነበረው። አሁን ደግሞ ኢንሻላህ ወደ ሱረቱል ቀድር የምንመለስ ይሆናል ማለት ነው። ቢስሚላሂ ረሕማኒ ረሒም ኢና አንዘልናሁ ፊ ለይለት አልቀድር። ከይር ኢንሻላህ በዚህ ስንቀራ ኢና ምትሏ ጋር መ ፈራ የመታለች ስለሆነ ኢንሻላህ ስድስት ሐረካ ሳብ እናረጋለን። ሁለትም መሳ መብታችን ነው ኢንሻላህ፣ ግን ስድስት ሐረካ ሳብ እናረጋለን ማለት ነው። አንዘልናሁ ሚለው ጋር ዛን የመጣችሁ እዚ ጋር በዛል መቀራት የለባትም ዛን አይደለችም ስለሆነ ዛ ስለሆነች አንዘልና ዘ በሚለው ነው መጥራት ያለብን። አንዘልና መሆን የለበትም። አንዘልናሁ ኑን ጋር መዳለጅ ከዛ ሀን የመጣችው አንዘልናሁ አድገን እንቀራለን። ፊ ሌይለት ልቀድር የሚለው ጋ ከቃፍ ቀጥሎ ዳል የመጣችው ዳን ለምትነጥር ለማየት ሞክረ ነበር። እስኩን በምንጠራ ጊዜ ራ ግን አትነጥርም። ስለሆነ እዚ ጋር ጥንቃቄ ይፈልጋል። አልቀድር ዳን አንጥረን ራ ግን ያዝናል ማለት ነው ስንቀራ

ዳናንትርን ራግን ያዛርገን እንቀራለን ማለት ነው። ወደ ሶስተኛው አያ በምናልፍ ጊዜ ለይለቱ ልቀድሪ ኸይሩን ሚን አልፊ ሻህር ለይለቱ ልቀድር ኸይሩን ኸጋ ጥንቃቄ ይፈልጋል። እስካሁን እንደነገርኳችሁ በካፍ መቀራት የለበትም። ከይሩን መሆን የለበት ሙራጃ እያደረግን ለመምጣት ሞክራል። ከይሩን መሆን አለበት። አልፊ የሚለው ጋር ላምን የመጣችው ስለሆነ መንጠር የለባትም። አልፊ መሆን አይኖርበትም። አልፊ ሆናል። ሻህር የሚለው ጋ ያሁ እንደዛ ነው። ሀን ያስ አርገን ሚን አልፊ ሻህር አድርገን ልንቀራው ይገባል ማለት ነው። ስንቀራው እንዴት ይሆናል ማለት ነው? ሌይለቱ ልቀደሪ ኸይሩ ሚን አልፊ ሻህር ወደ አራተኛው አንቀስናል።

ሁለት ሐረካ መሳብ ይኖርብናል። ከዛ ሐን የመጣችው ሐን ማውጣት ይኖርብናል። ቅድም እንደነገራችሁ እንደነገርኳችሁ ቦም ማይሰጡም ትንሽ ቢከብድ ነገር አላት። ቢሆንም ግን ወሩሑ ብለን ለማውጣት እንሞክራለን። ያው ለተቻለ ከሐለ መንይት ንሞክር። ፊሃ ስንል ሐን ያለችው ቢኢዝኒ በምንለት ጊዜ ዛል የመጣችው እዚህ ጋር ጥንቃቄ ይፈልጋል። ቢኢዝኒ እንጂ ቢኢዝኒ ብለን መቅራት የለብንም በዛል አድርገን እንቅራው። አንዲላ እና ከብዙ የሚያስቸግር የለም። አምሮ ሚሎጋ ሚምንዳት ለጥር ጥንቃቄ አድርገን እንቀራለን ማለት ነው። ወደ ቀጣዩ አያ ስናልፍ ሰላሙን ሂያ ሓታ ማውጦላዒል ፋጅር። ሰላሙን ይሄ ስንን ላምጋ ሁለት ሓረካ መሳብ ይኖርበታል። ሰላ ሰላሙን ሁለት ሓረካ ንስባለን። ሂያ ሓታ በሚሉ ጊዜ ሓነ ያለችሁ ያናል ብዙ ታስቸግር ያለች ምስከሆነ ያየናት ነበረ። ማውጦላዒል በምንምለት ዙ ፖ አለች ፖ ስኩን ነች ትነጥራል። ሲቀጥል ደግሞ ፖ በባህሪዋ ምትወፍር ስኖች ማውጦ መቆላዒል አድርገን በደንብ ግልጽ ማድረግ ይኖርብናል። ዓይን ዓይንን የመጣችው ዓይንንም ግልጽ እናረጋለን። አልፋጅር ስንል ጂምን እንደምት ነጥር ለማየት ሞክረን ነበረ በስኩን በምንቀራበት ጊዜ ስለሆነ፣ አልፋጅር ጂምን ነጥር አድርገን ራን ያዝ እናረጋለን ማለት ስለሆነ ስንቀራው ሰላሙን ሂያ ሐታ መቆላዒል ፋጅር አድርገን

ኸይር እንሻላህ የሱረቱል ቀድር ቅርዓ ይህን ይመስል ነበረ። እንሻላህ ሁለቱንም ያው በደንብ አላ ድ በደንብ ሙራጀዓ ማድረግ ይፈልጋል። በደንብ ተመላልሶ ማየት አስፈላጊ ነው። ኸይር እንሻላህ የዛሬው ቅርዓታችን የደረጃ ሁለት ክፍል ሁለት ትምህርታችን በዚሁ የሚጠናቀቅ ይሆናል። ኸይር እንሻላህ ምናልባት ልክ ይህን እየቀራችሁ እያለ በደንብ መከታተል እፈልጋለሁ ከውስታት ጋር መቅራት ፈልጋለሁ ምትሉ ከሆነ እንሻላ በዚህ አሁን በማስቀመጥኩላችሁ ስልክ ቁጥሮች በቴሌግራምና በኤሞ አካውንቶች እንሻላ በደንብ ከኛ ጋር ኮንታክት ማድረግ ትችላላችሁ። እንሻላ በደንብ ሙራጃ መደረጉ እንዳይረሳ ሁሌ ቢሆን የተከታተላችሁ መቃራት ይኖርበታል። ኸይር እንሻላ በቀጣይ ደግሞ አላህ ካለ በቀጣይ ባለው ስራ የምንገናኝ ይሆናል። ኸይር እንሻላ በቀጣይ እስከምንገናኝ ድረስ በሰላም ቆይልን። አላህ እኛም በተናገርን እናንተን በዳምጣዎች የምንጠቀም አላህ ያድርገን።